ዛሬ የቀብራራው የሚዲያው መሪ የሀይሚ እየቀብራራ ማለት ነው። እንደዛ ስትባሉ ስለምትቃጠሉ እላለው። እኔ ደግሞ የእነሱ አፍቃሪዎችን ነው ሰብስቤ እየላቸው የመጣሁት የእሱ አፍቃሪዎችን ማለት ነው። እነዚህ ናቸው እንግዲህ፣ እነዚህ ናቸው። እነዚህ ቅምጥ ናቸው፣ በብሩኬ ፍቅር ያበዱ ለሀይሚ ከባድ ጥላቻ ያለባቸው የጠነዙ ምድረ ቆርቆሮ ቆረቆንዳ ማለት ነው። ያቺ ጥንቸል ጆሮዋማ ጆሮዋን አቁማ ያፈጠጠችው እሷ የብሩክ ፍቅር ማለት ነው። አናቷ ላይ ወጥቶ አስክሯት፣ አስክሯት፣ አስክሯት፣ አስክሯት ከዛ ጆሮዋን አመን ምኗታል። የብሩክ ፍቅር ጆሮዋን አመን ምኖ ከዛ እንደ ምዳቆ ጆሮ እንደዛ አቁሞታን ማለት ነው። ፈጣሪ ሆይ ይቺ ሰላምማ ቂጧን አዙራለች። ሞዴል ነኝ ሞዴል ነኝ ለማለት ነው። ሌላው ሲስ ያወራችው ወሬ ያለች አለ ይች ቀዳዳ፣ እሷንም መሄድባት አለውኝ። ይቺ ባልቴት ደግሞ አለፋታለች። እናቴ ወጥ ቀቀለች። ቅድድ ያለች ቀዳዳ። እኔ ስላለቀስኩ ቀንተሽ ነው እያለቀስሽ አላለችም። እኔ እኮ የምር ነው ያለቀስኩት። አንቺ ግን ለላይክ የማስመሰል ነው ያለቀስሽው። ፍቅር ይዞሽ ማለት ነው፣ ፍቅር ይዞሽ ነው ያለቀስሽው። እኔ ደግሞ አማችነት ይዞኝ እህቴ እንዳትጎዳ የእህቴ ጉዳት ተሰምቶኝ ነው ያለቀስኩት። እሺ ቅናዣ። እንግዲህ ይቺ እንደ ሚዳቆ ጆሮዋ ያቆመችዋ እከክ ላይዋን ከፍታ ሀይሚ ተጨማለቀች አበዛችው። እኛ ስንሰቅላት ምናምን በቃ የሌለ ስትረግጥ ነበር። እዛ ሩዟን እያን ተከተከች። እከካም ማለት ነው እከክ። አንቺ በመዳም ጩኸት የሰከርሽ እከካም ማንን እያታለሽ? ሀይሚን ማየት አለማየት እኮ ትችያለሽ። እስክሮል ማድረግ ገና። ሀይሚ ጦርነቱ ይቀጥላል ብላለች። ካልሰማችሁ ድንገራችሁ ብዬ ነው አትሁን አትዩን እየተቃጠላችሁ አትዩን። ስታዩን ትቃጠላላችሁ። እስክሎር ሎራ አድርጉን ተብላችኋል። ቀዳማዊት እኮ ብላችኋል። እናንተ አልሰማ ብላችሁ በግድ ተጨንቃችሁ፣ ምን ተባልን፣ ፍቅረኛችን ምን ተባልን የሚለው ጥያቄ ስለሚፈጥርባችሁ፣ እየተጨነቃችሁ እየተቃጠላችሁ፣ የቀዳማዊት ንግግር እያቃጠላችሁም እያንጨረጨራችሁም ቁጭ ብላችሁ ታዳምጧታላችሁ። ቁጭ ብላችሁ እ እነዚህ ደግሞ እነዚህ አፍቃሪ ናቸው። ምን አለ መልክ እንኳን ቢሰጣችሁ ትንሽ መልክ ቢዘራባችሁ ከመልክ መልክ ከጸባይ ጸባይ የነሳችሁ ምድረ የገንደር ዝንጀሮ የምትመስሉ አሁን እናንተ ናቸው። አሁን እዛ ጋር በብሩኬ ፍቅር ጠንዝዛችሁ ከዛ ሀይሚን ዝቅ የምታደርጉ እከክ እከካም፣ እናንተን ማለት ነው ሃይሚን እንዲ፣ ሌላውን ሌላውን ተዉትና ማለት ነው። ሌላውን ይሄ መልኳን፣ አረማመዷን፣ ሴትነቷን እናስቀምጠውና ከጎን ማለት ነው። ጭንቅላቷ ጭንቅላቷ ብቻውን ብቻውን ማለት ነው እናንተን ይገዛችኋል፣ ይመራችኋል እያልኳችሁ ነው እንዴ። መልክማ ከእናንተ ሲጀመር ላወዳድራት ነው እንዴ? ሴትነቷን ከእናንተ ላወዳድራት ነው እንዴ? ሲጀመር ሴት ሃይሚ ብቻ አይደለች እንዴ? እናንተ መቼ ሴት ሆናችሁና ነው ከእናንተ ጋር ማወዳድረው? ደነዝ። አሁን እዚህ ላይ ከፍተው እነዚህ ናቸው አሁን የሚሉት ላሞች ላሞች ናችሁ እናንተ የምር አንዳንድ ደግሞ ምክራችሁን ሲሰማ ይሄ ብሩኬ አንዳንድ ጊዜ እሱ ራሱ ላም ይመስለኛል ወንዱ አላም ወንዱ ላም ይመስለኛል የእናንተ ምክር ይሰማና ኢትዮ ይመጣና ማለት ነው ምንድን ነው የሚለው ራሴን ላስከብር ምናምን ይላል የተለያየ ነገሮችን እዛ ጋር ና ግሩፕ ሲሉት ግሩፕ ይገባል ምናምን ነገር እና በጣም ይደብረኛል በእንደነዚህ አይነት ንፍጣሞች መመራቱ። አንዳንድ ጊዜ እነዚህ ንፍጣሞችን ምክር መስማቱ ሰላምን ብትሆን ንፍጣም ነች። እዚህ ጋ አሁን ሰላም ንፍጧለች። ከዚህ በኋላ ሰላም ንፍጦ በሏት። መለያ ስሟ ነው ሰላም ንፍጦ። አሁን ቡቡቲ ብላ በቃ እሪ ብላ የምታለቅስ ናት። አሁን ባለፈው ዕለት አለቀሰች በቃ አለቀሰችን በኋላ አፍስሳ አንድ ሰው እንደዚህ በየስ ደቂቃው የሚያለቅስ ከሆነ ፍቅር አለበት ማለት ነው። ምክንያቱም የሚያስለቅስ ፍቅር ነው፣ ሌላ ነገር አያስለቅስም። ይችኛዋ ደግሞ አይኗን ሸፉና ቃሚት የለበሰች የሰው ከንቷ አመዳም ዱኤታ ያችኛዋማ በቃ ከነ ለሊት ለሊት ያደረገችውን ሲተኛ የሚለበሰውን እንትን ነው ለብሳ ላይብ ላይ እየተዘፈዘፈችው። ጠጉሯን አላበጠረችው፣ ፊቷን አልታጠበችው፣ ጥርሷን አልቦረሸችውም፣ እየሸተተች ላይብ ላይ ተዘፍዝፋ። አሁን እሷ እናንተ ግማታሞች፣ ለራሳችሁ ጊዜ የማትሰጡ የተበሳበሳችሁ ናችሁ። ሀይሚን ዲስ ሬስፔክት ለማድረግ ሙጄላችሁን አቁማችሁ ላይብ ገብታችሁ ለሀጫቸውን የምደፍቁ ለሀጫሞችን የምናደደው ምን እንደ ታቃላችሁ ሳትታጠቡ። ሀይሚን ስለምሰድዋት ንግስት ስለሆነች ያ ነው እንጂ የሚያመኝ እናንተ ሰደባችሁ አልሰደባችሁም፣ እናንተ ዜሮ ስለሆናችሁ ምንም ናችሁ፣ በኔ እይታ ማለት ነው። ምንም ዜሮ። ተቃጥለሽ ትደፊያለሽ ብሩኬ ብሩኬ ብለሽ ማለት ነው። ከየትም አታገኙም፣ ይሄን የመሰለ ሸበላ፣ የሀይሚ ሸበላ እንጂ ቅንቅናም ማለት ነው። የሰው ቅንቅናም ምናልባት በውለታ ይዛችሁት ነው፣ ውለታ የሆነ ውለታ ይዛችሁት፣ ውለታ ስላለበት ቡቡዬ፣ ሼም ስለሚይዘው ምናምን ሼመኛ ስለሆነ ነው እንጂ ቦታ እራሱ አይሰጣችሁም። ራሱ ከካሜራ ጀርባ ይስቅባችሁ እኔ እውነቱን ልንገራችሁ፣ እንዴ ብሩኬ ከዚህ ዝነኛ ነው፣ ፌመስ ነው፣ ላይክ ብዙ ምርጥና ምርጥ በአጋል ማግኘት የሚችል ነው። እንደገና ደግሞ ኧረ በጣም በቁንጅና ራሱ እናንተን የሚወንስ ሴት ቢባል የሚያገኝ ነው። አሁን አንቺ እዚጋ ላይ ብለሽ ቁጭ ብለሽ የምትበሳበሽ በስድብ አፍሽን ስታገሚ የምትይ ቻካ ያረግሽ ማስረግ ይጭ ስነግርሽ ማለት ነው። ምድረ ቅልጥማም ሁላ ጠቃበይ እንግዲህ እኔ በጣም ነው የምትደብሩኝ። ቢያንስ እንኳን ሀይሚን ጄጅ ስታረጉ ጥርሳችሁን ቦርሻችሁ ጄጂ አደርጓት ስደቧት፣ ስትሰድቧት ማለት ነው ከነ ተግማምታችሁ መታችሁ ልጅቷን አታግማሟት እያልኩ ነው እየተናገርኩ ያለሁትኝ። ሶ ያ ያ ፓርት ነው እንጂ የሚያናድረኝ እናንተ ተሳደባችሁ አልተሳደባችሁ ዜሮ ናችሁ። ምንም የመሀይም ድግሪው ስድብ ስለሆነ ከዛ ውጭ ምንም ይሄ ሌላው ይቺ ሲስ ተብዬዋ ወዳለችው እንትን ስል ስሄድላቸው ሲስ ምናለች? ብሩኬና ሀይሚ እንዲለያዩ ስለፈለግሽ ነው እኔ ሳለቅስ ስለቀናሽ ነው ያለቀሽው ብላለች። ለእኔ ማለት ነው። ዛሬ ነው እንደዚ ያለችው። አንቺ ከካንፋ ጉሎ ማለት ነው። እኔ ልብ ስላለኝ ንጹሕ ልብ ስላለኝ ነው። እኔ ለብሩኬ እኮ የግል ጥላቻ አይለብኝም። ብሩኬ በሀይሚ ምክንያት አንዳንድ ጊዜ ስለሚያናድረኝ እወቅሰዋለሁ እንጂ ወቀስኩት ማለት ደግሞ ጠለውት አይደለም። እኔ በጣም ነው የማከብረው የዋህ ነው። የናንተ የናንተ አይነቶቹ ንፍጣ ምክር ሲሰማ እናደዳለውኝ። ገብቶሻል አይደለ? ለምንድነው የምናደድበት? ለምን መሰለሽ ስለማትመጥኑት። ገብቶሻል? እዛ ቦታ ላይ መገኘት እንደሌለበት ስለምረዳ፣ ከእናንተ ጋር ወርዶ መገኘት እንደሌለበት ስለምረዳ ነው እንጂ የምናደድበት። ከዛ ውጭ ለብሩኬ የሰጡትን ክብር ስላጎደለ ነው የምናደደው እንጂ እኔ በተለይ ምንም የሚያናድደኝ ነገር የለም። ገብቶሻል አይደለም? ምንም የሚያናድደኝ ነገር የለም። እና አንዳንድ ነገር ደግሞ በውስጥ የሚነገረኝን ነገር ስሰማ ለሀይሚ ምናምን ያ ነገር ስለሚናድደኝ ነው ሞቅ ሰው እንጂ፣ ብሩኬኔ ምንም እኮ ግል ጥላቻ የለብኝም። አንቺ ፎከታም ደግሞ ያለቀስኩትኝም በቃ እንደዛ ነው። ሴት ነኝ። የሀይሚ ጉዳይ ሴት ስለሆነች አመመኝ። ምክንያቱም አንድን ሴት ልጅ ተስፋ ተሰታ ከዛ የሆነ ታይም ላይ ተነስቶ ውልቅ የሚል ከሆነ ነገስ ልጆቹን አስታቅፏት ጥሏት ልማርል የሚለው እንደዛ ነገር ማለት ነው። እና እኔ ከሀይሚ እንዲለያይ አንድም ቀን አስቤ አላቅም። አንቺ ፎከታም እኔ አብረው እንዲሆኑ ነው ምኞቴ፣ የምጸልየው በቃ እኔ የሚሰማኝ መልአክ ቅዱስ ሚካኤል ሁሌ የምነግረው አብረው እንዲሆኑ ነው። ከዛ ውጭ እኔ ሌላ ነገር አስቤ አላቅም። አንቺ አስበሽ ሊሆን ይችላል፣ ስትጸልይ ትኖር ያለሽ ምናልባት ትጸልይ ይሆናል፣ የኔ አድርገው የኔ አድርገው እያልሽ። እኔ ግን የሀይሚ አድርገው ልቡን አራራለት፣ እባክህ ሌላ ሴት አታሳየው ፈጣሪ፣ ከሷ ውጭ ብዬ ነው የምጸልይ። አንቺ እከክነሽ፣ እናንተ እንዳለ ከካሞች ናችሁ። አትግማሙ ራሳችሁን። ትንበሉ ሰው ባለ ያትንጠልጠሉ። ለማንኛውም እርግጠኛ ነኝ መልእክቴ ይደርሳችኋል። ዛሬ የሌለ ነው ያጠብኳችሁ። ምንም ማድረግ አይቻልም? ስላበዛችሁት ነው። ጤንነታችሁ በጣም ስላሳሰበኝ ነው ነገራችን።